ሰበር የዲል ዜና ቡሬ ግንባር የዋን ገዳይ በተካሄደው በቁጭ ቀጠና ሽንጊ ወንበርማ ወርቅ አባይ ደጃች አስቦ ቡሬ ዳሞት ብርጌት ተሳትፈዋል። ቁጭና ለፋ ከተማ ይዘናል። ሁለት መቶ እስረኞችን አስለቅቀናል። ቢኤም ወዳጅ ጋና ቡሬ የተተኮሰ ነው። ማዳበሪያ ሰባት ሺ ኩንታል ተማርኳል። ሶስተኛ ቀኑን በያዘው ዘመቻ አንዲነት በአማራ ፋኖ በጎጃም አምስተኛ መንገሻ አትከም ክፍለ ጦር በቁጭ በሽንዴ ወንበርማ በአለፋ ከተሞችና አካባቢዎች በጠላት ላይ የድምሰሳ ስራ ተሰርቷል። በዚህም አንደኛ፣ ወርቅ አባይ ብርጌድ፣ ደጃን አስቦ ቡር ዳሙት ብርጌድ በዚህ ውጊያ ተሳትፏል። ሁለተኛ፣ ቁጭ እና አለፋ ከተሞች በቁጥጥር ስር ውለዋል ሶስተኛ፣ ሁለት መቶ እስረኞች ተፈተው በአፋኙ ብልጽግና ነጻ ወጥተዋል። አራተኛ፣ በብልጽግና ወታደራዊ አመራሮች እና ታንክ ውስጥ በተሸሸጉ ካድሮች ተደብቆ የነበረው ሰባት ሺህ የአፈር ማዳበሪያ ተማርኳል። አምስተኛ፣ በቁጥጥር ከፍ ያለ የጠላት ጥምር ኃይል ሙትና ቁስለኛ ሆኗል። ሶስተኛ ቀን ዘመቻ አንድነት ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ የሚገኙ አገዛዙ ወታደራዊ ካምፕ በከመራ ፋኖ በሸዋ ተመታ። መጋቢት 12 2017 ዓ ም ሸዋ፣ አማራ፣ ኢትዮጵያ በአማራ በአራቱ የአማራ ፋኖ አደረጃጀት ዘመቻ አንድነት በታወጀ ሶስተኛ ቀን ላይ የአማራ ፋኖ በሸዋ ነጎድጓዱ ክፍለ ጦር አዳኞቹ ሻለቃ ከሌሊቱ ስምንት ሰዓት ላይ መብረቃዊ ጥቃት በሰነዘሩበት ሲሆን በርካታ ቁጥር ያለ ያገዛዙ ጥምር ጦር የተገደለ ሲሆን ከፊል ወደ መሀል ደብረ ብርሃን በመፈርጠጡ ካምፑን እስከ ንጋት ድረስ መቆጣጠር ተችሏል። ይህ በእንዲህ እንዳለ የአማራ ፋኖ ከሸዋ በሰም ክፍለ ጦር ተስፋ ብርጌድ ወደ የተረፈት ወረዳ መቀመጫው ወደ ሆነችው መተህ ብላ ከተማ ዘልቆ በመግባት አራት የመከላከያ አዛዥ አጃቢዎች መደምሰስ የተቻለ ሲሆን ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር አባላት ማቁሰል ተችሏል። በተወሰደው እርምጃ በመደናገጥ አራት የሰራዊት አበላዝ አገዛዙ በመክዳት ብርጌዱን ተገላግሏል። በሌላ መረጃ በደብረ ብርሃን በቅርብ ርቀት ላይ የምትገኘው የባሶና ወረዳ ደበሌ ቀበሌ ሰፍሮ የከረመ የአገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት በማስገባት በአማራ ፋኖ በሸዋ አደመሰሳለሁ ብሎ በመስጋት ወደ መሃል ደብረ ብርሃን ጓዙን ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ ሸዋ ነጎድጓዱ ክፍለ ጦር ጋተው ብርጌድ በደፈጣ ጥቃት ተሰንዝሮባቸዋል። ዘመቻ አንድነት ወሎ ቤተ አማራ ግንባር ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኑ በወሎ ቤተ አማራ ምዕራብ ወሎ ኮር ዳግም ክተት ወረኢሉ ክፍለ ጦር ዛሬ መጋቢት 12 2017 ዳግም ክተት ወረኢሉ ክፍለ ጦር በተሰዋው ጀግና ወንድማችን ስም የተሰየመውን ተማም ብርጌድ በንጋቱ 12 ሰዓት ጀምሮ የገዢው ዙፋን አስጠባቂ ጥምር ጦር ላይ የጥይት በረዶ በማዝነብ ቁም ስቅሉን አሳጥቶት በርካታ ሙትና ቁስለኛ አስታቅፈውት ወደ መጣበት እንዲመለስ አድርገውታል። በዚህ ከባድ ተጋድሎ ውጊያ ላይ ከጠላት ከአስር በላይ የሚሆኑ የተደመሰሱ ሲሆን ከገሂዳ ወረዳ ላይ ተመድቦ ከመጣ አራት ወር የሆነ የፖሊስ ዋና አዛዥ ጨምሮ አስራ ሁለት ቁስለኛ በማድረግ ታላቅ ድል ተመዝግቧል። በሌላ የተጋድሎ ቀጠና በመሀል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያ የሚኒሻና አድማ ብተና አባላት ላይ ከባድ የሆነ ጉዳት በማድረስ ታላቅ ድል ተጎናዝፈዋል። በደቡብ ወሎ ዞን በመሀል ሳይንት ወረዳ ትናንትና መጋቢት 11 2017 ከንጋት ጀምሮ እስከ እኩለ ቀን ድረስ በተደረገ ውጊያ የአብደን ተላላኪ የአበደን ተላላኪ በሆነው የሚኒሻ ድማ ብተና ሆድ አደር አባላት ክላይ ከባድ የሆነ ሰብአዊ፣ ቁሳዊ ውድመት ደርሶበታል። ውጊያው በተካሄደው በወረዳው ወደ እና ወርቅ ማውጫ በተባለ ሁለት ቦታዎች ላይ ሲሆን በዚህ በርካታ ቁጥር ያላቸው የአድማ ብተና የሚኒሻ አባላት ሙትና ቁስለኛ በመዳረጋቸው አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ስር ትሮንስ ብርጌድ ገልጸዋል። የሚኒሻ አድማ ብተና አባላት ከአርትሮም ብርጌድ ጋር ውጊያውን ያደረጉት ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ቡድን የሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ነገር ግን ከወደ ፋኖ ነው የተሰነዘረባቸው የጸረ ማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስለኛ ከመሆን የተረፉ እግር አውጭኝ ብለው ፈርጥተዋል። የአማራ ሳይንት መቅደላ ክፍረጦር ክንፍ የሆነው ሼህ ሁሴን ጅብሪል ብርጌድ ባደረገው ተከታታይ ተጋድ ትናንትና ኮሬብን እና ደብረ ዘይት ከተማን በቁጥጥር ስር ማዋል ተችሏል። በትላንትናው የምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው የነፍስ ወከፍ ክላሽንኮቭ መሳሪያና ተተኳሽ መማረክ ተችሏል። መዳረሻው ድልና ነጻነት የሆነ የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ቀጥሏል። በቀጠለው ዘመቻ አንድነት ፋኖ ጎንደር ከተማ ገብቷል። የአማራ ፋኖ አንድነት በጎንደር የፋኖ ኃይሎች በዚህ ሰዓት ጎንደር ከተማን በመግባት ሁለት ክፍለ ከተሞችን በመቆጣጠር የአገዛዙ ኃይል እየተመታ ይገኛል።